ሰላም ሰላም፣ ጤና ይስጥልኝ። እንዴት ናቸው? የተከበራችሁ እና የተወደዳችሁ የሞዳችሁ እና የማከብራችሁ ተከታታይ የዚህ ቻናል ቤተሰቦች፣ እንግዲህ ዛሬ ከች ብለናል ማለት ነው፣ የሰራተኛዋን አደይ ድራማ ይዘን፣ እኔ በተረጋ እናንተ ደግሞ በማዳመጥ እንዲሁም አጠር ያለች ቪዲዮ አቅፈች ቆረጥ አድርጌ ያሳያችኋለሁ። ከዛ በፊት ግን የዚህ ቻናል አዲስ ከሆናችሁ ላይክ ምን ያደርግልኛል? ቆይ አደይ ስትሄድ ግን ማሰቢያንም ነው እንዴ ጠቅላላ ይዘው ሄደችው? አቶ አሽ ፍቅር እማዬ ስለ ቤዛ ታውቃለች አይደል? ቆይ አንተ ብትሆን እኔን ረስተህ ወደ ሌላ የፍቅር ህይወት ትገባለህ? ለዴቭ ባርኮት እና ዴ ኤላ ቤት እንደነበሩ ነግረሽ ያጣላሻቸው አንቺ አይደልሽ እንዴ? ዝም ብለሽ አፍሽራ አትክፈት እሺ። የከፈለኝ ልጅ አደይ እኮ ናት። አደይ ኋላሳ አደይ መጣች። ኧረ እባክሽ ይክንጎ አይደለውም። እኔ ዳይመት ነኝ አደይ እንዴ ልጅ ጠይቃት። አንተ ተረጋጋ። ውስጤ ኤላ እና እኔ የምልሽ አደይ አንቺ ጋር አለች እንዴ? አዎ፣ እና እኔ ጋር ነበረች። አሁን ግን የለችም። ከእናተው ጋር ገጠር ሄዳለች ማለት እንዴት? አደይ እንዲ? መቼ ነው የሄደችው? አሁን እኮ ሸኝቻት መጣሁን። እያመረሹን ነው። አዎ። ዳይማንት ይለና በጣም ታደናገጠ። ዳይማንት ለነገሩ እኮ እዛ ይሻላት ነበር። እዛ ብትሆን ይሻላታል። በዛ አባቷ ሲያገኛት ወደዚህ ትመለሳለች። እሱን እንኳን አላውቅም፣ ብቻ ፈጣሪ እርዳት። እኛ ምን ናረግ እንችላለን? በቃ አዲስ ነገር ካለ አሳውቂ። አሸድ ሃይማኖት። እሺ እሺ፣ እደውልልሻለሁ። ቤሎ ስልኩን ይዘጋዋል ማለት ነው። ምንድን ነው ምንድን ነው? ይለውን ኪንጎ ማለት ነው። አደይ ክፍለ ሀገር ከእናቷ ጋር ሄደች። ምን አባቷ ካገኛት እኮ ባገኛ ገጣሚ ነው የሚደራት እንግዲህ፣ ምን ማድረግ እሱ ይሆናት እንጂ ወይኔ አለኝ እያየዋት ከኔ ራቀች ቢሎ ይጠጣል ማለት ነው። ኪንጎ በቃ ይዞ ተረጋጋ፣ አረጋገው ምናምን ይለዋል ማለት ነው። እንግዲህ አደይ ገጠር ገባች። እንዲህ ገጠር በጣም ደስ የሚለው ቄው፣ እውነት ለመናገር የሆነት ገጠር መወለድ፣ ገጠር አንዳንዴ እዩትስቲ ዩስቲስ የገጠርን አረንጓዴ ሆነ እውነት እውነት ገጠርን መታንቋሸሹ ማለት ነው። እንዴ እንግዲህ እናትና የገጠር ልጆች የገጠር እናቶች እንግዲህ ከከተማ ወደ ገጠር ስንሄድ እንደዚህ እኔ እውነት አዲስ አበባ ሄጄ አዲስ አበባ ስኖር ወደ ገጠር ስሄድ እየገጠመኝ ነገር ነው አሁን አደይ እያደረገች ያለችው ማለት ነውና በቃ እንደዚህ ሲሄድ ነው የሚቀበሉ ማለት ነውና ትዝ አለኝ ትዝታ የመጣ ደህና ነሽ ልጄ ደህና ነሽ አደ በቃ ወደ ቤት እንግባ ደህና ነሽ አይደል ደህና ነኝ፣ ደህና ነኝ። ያዘው ብላ እንጨቱን ተሸከመችው ማለት ነው። አደይ አደይ አደይ ከድካም ወደ ድካም። ደህና ነሽ ግን ደህና ነሽ ብለው እንግዲህ ናፍቆቶችን እየተጓዙ እየተወጡ እየሄዱ አደይ እንጨቱን ተሸከመው፣ በጣም ሚገርምና ደስ የሚል ነው ማለት ነው እንግዲህ ቅድም ስሜታዊ ሆኛ ነው እንደዛ የተናገርኩሽ። በቃ ይቅርታ። ይሄ ቅርታ ላዴ ነበር። በጣም ታሳፍራለህ። ግልባጭ ላለው ፋይል ነው እንዴ? ላዴ ያስቀየማት እናስቀየማት እሺ፣ ያንተ ይቅርታ ለኔ ምን ያደርግልኛል? አዴ ኮ በቃ ሄደች። ይሄ ይቅርታ ላዴ ነው፣ ላዴ እንጂ ለኔ እ እኔ ስናደድ ማረገውን ነገር አታውቂም። ቆይ እኔ አዴን በጣም አስቀየማት አይደል? ቆይ አዴ ሄደች እንዴ? እድሜ ለአንተ እናቶ ጋር ማለት ይሄን ያለ ብናገረት እንብናገራት እዚህ ቤት ስትመጣ በጣም ከፍቷት ነበረ። ደግሞ ያለውን ነገር ታውቃለህ። እዛ ሁሉም ሰው ቅስሟን ሲሰባብራት ነው ወደዚህ መጠችው። አንተ ግን የማይሆን የማይሆን ነገር ተናግረህ ወደ ቅስሟ አባርካት። ያ ሁላ ነገሮች ላይ ለምን እንዴት በዚህ ነገር ትቀይማለሽ? ነገሮች አን ላይ ሲመጡ እንደዚህ ይሆናሉ። ወደ ፊት ለመመለሳት ልመለሳት ይገባ ነበር፣ ግን እኛ ይሄንን አላደረግንም። ልክ ነሽ። ምንም ልክ አላደረኩ። ትልቅ ጥፋት ነው ያጠፋሁት። ይሄ ጥሩ ቶሎ ቦክ ብለህ መልሰ ይቅርታ የምጠይቀውን ነገር አቁም። እሺ፣ አቆማለሁ። አንቺን ቤትኛ ይቅርታ። አደይንም እናወራታለን። አባቷ እስኪመለስ ድረስ እሷ እዛ መሆኑ ጥሩ ነው። የኔ ሀሳቤ እንደዚያ ተጨናቂ። አደይ ምንም አትሆንም ብዬ ተስፋ አድርጋለሁ። እንዴ ልጅ ግን ደብ ሰምቶን እሷ ቤት እንደገባት ነው የነገርኩት። ዲብ ሲሰማ በጣም ነው የሚያዝነው። እና በቃ ምን አንደሽ በቃ አንቺ ተረጋጊ ይላታል። ቀፍ ያደርጋታል ማለት ነው። ያረጋጋት ነው ነው በጣም። ወንዶች አፈቀርና እንጂ አንድ ስራ ሲሰራ አናይ። መቼም እኔን እየተናገርሽ አይደለም። አንተ እንደዛ እያልኩ አይደለም። ለማንኛውም ገብቼ ረፍት ታርክ ብላ ትሄዳለች ማለት ነው። ተመስገን፣ እንኳን ደህና መጣሽ። አንድ ቀን ምኮ ባይኔ እንቅልፍ ሳይዘሩ ዙሮም አያውቅም ልጄ። በዚህ ላይ ቅጨቱ አባትሽ ሲያባረሩኝ አሁን ግን አጠገቤ አንቺ ስላለሽ ምንም አልሆነም። ይሁላ ነገር በእኔ ጦስ ነው፣ ከሞቀሽ ትዳርሽ እንደዚህ ሆንሽው። እኔ ግን ያንቺ ማን መሆን ያልቻልኩት ከንቱ ነኝ። ተይ እንጂ ልጄ፣ እንደሱማ አትበይ እንዴ ተመስገን ነው የሚባለው። አንቺ ለኛ ብለሽ እኮ ነው። እኛማ ምን ተቸገረ ነው፣ እኔና ፈትሽ ጠግበን በሰላም ድልት ብለን እኮ ነው የምንኖረው። ብለው ይሏታል ማለት ነው። እንደዚ ይባላል። ተመስገን ነው የሚባለው። አይማየ እሱንማ መጀመር ሁሉን ነገር ግራ ቢገበኝ ናቸው። እዚች እዚች በባዶ ግንኩር ምትብለሽ

አሁን ምን ነው? አሁን ከተማ እህትሽ ጋር ልትሄጂ ነው? አረምብወጣኝ እና ተደምን እያለች ነው። የውልሻሹ ለአንድ ሰው መምጣቷ እንዳትናገር። እንደዚም እየቀባጠሪ መሰርኩሽ እንዴ ብርሃን። ምን ንገሪ፣ ምንድን ነው ከተማ ለምን እየመጣች? እኔ አላምንም። መቼ ዛሬ ነው የመጣችው? ለአንድ ሰው ትንፍሽ እንዳትል ዝም ብለሻት አስፈራሪ። ብርሃን፣ ምን አይነት ደመቀ መጣ እሱ ደግሞ ምን ይሰራልሃል? ከአደይ ጋር አብሮ ነው የሚኖረው ተባልሽ ወያሹ ይሄ ተመጣለን። ዝም ብላ አታወራ የተገናኛ እንጂ መቼ አብረው ነው የሚኖሩት። እና ምንድ ነው እኔና ባንኖረ አንቺ አብረን አንድ ቀዬ አብረን ስለንኖር አብረን እንድንኖር ነው የምንቆጥረው። ያንተ ፍስልስና መቼ ያልቀና። ከተማ ደርሶ በመምጣት አይደለም ዋናው እውቀት ቄው ላይ ነው

በጀልዬ የሚመጣብኝ ሰው እንደመውለድ ታውቂያለሽ? ብርሃን ወረኛ፣ እድሜ ልኬን ጀሬ ጀሬ እያልክ እድሜ ያህል ነው አለፈብን። አንቺም ቸገረሽ፣ ጀሪ ጀሪ ብታመልጠኝ፣ ከአንቺ ወድጅ መወድቄ ነው የሚመልጠኝ። አደብ የምትገዛ ከሆነ ግዛ፣ አልበለዛ ግን አሸናፊ እያለች እህትሽ፣ ጨጓራውን ሳትተማም ውሃውን ሰጅላት ብሎ ይሄዳል። ከሆን መቅዳት ጀምራለች ማለት ነው። እች ልጅ ምን ሆና ነው? ቆየች እኮ። ቆይ ካልሆነ እኔ ልሂድ እንዲ። አይ አርፈሽ ቁጭ በይ። እኔ ያ ልጅ አግኝታ ነው እሱን አግኝታ መቼ በጊዜ ትመለሳለች። አሸናፊ ስታውን ከዚህ ቀይ ነው እንዴ የሚኖረው? እዚሁ እኮ ነው ያለው። ቆይቷን እኮ የሆነ ጊዜ ከደመቀ ጋር እንሄድ ተባብለው ተያይዘው ሄዱና ደመቀ በዛው ሲቀር እሱ ግን ተመልሶ መጣ። አያ አሸናፊ ከልጅነቱ ጀምሮ እዛ ህጂ የናቴን ህይወት ይቀየርሽ ግን ሳይስተካከል አረሱ ክፉ ላይ ነገር አልወደቀም። ይሄው ይህኔ የኔና የእናቱ ምርቃት አለ እናቱን ቅብረ አድርጎ እያኖራት ነው። ግን እዚህ ያለውን ሸማን እያረሰልሽ ነው። ተመስገን ነው አሁንማ መሬታችን አልፎለት፣ እድሜ ለአሸናፊ። አንዴ ሽም አንዴ ሽምብራውን አንዴ ጤፉን አማርጠን እየበላን ነው። ዕድሜ ይስጠውና ቀብረ አድርጎ እያኖረን ነው። አያ አሸናፊ ከልጅነታችን ሽን ቀንና መልካም ተወዳጅ ልጅ ነው። ምን ነበር ብቻ፣ አሁንም እኮ እንደዛው ነው። የተባረከ ልጅ ነው። እጁ ይባረክ። እንዴት ነው ከብርሃን ጋር መደባደባቸውን አላቆሙም? አሁንማ ከተገናኙ አንዳንድ አንድ ሲበባሉ ከዛው ነው ሲጨቃጨቁ የሚኖሩት፣ ምናምን ብርሃን፣ ስናማሽ መጣሽ፣ በላት። ቆይ የት ሄደሽ ነው ልጅ? እያሸና ከናገኘው እና ከሱ ጋር ቆየሁ። እሄው አላልኩሽም? ምን ብየሽ ነበር? እሺ ልሊ፣ ምትመለስ ይመስልሻል? በጣም ተናዳባዋለች። ምትመለስ አይመስለኝም ቆይ የሁላ ነገር ይችላል። እንዴት በይች በአንድ ነገር ትሄዳለች? ሁሉም ነገር ሰው እኮ ይችላል ግን ነገር ግን ከልክ በላይ ሲሆን ሁሉም ሰው ትቶ ይሄዳል። ደግሞ ባዲ ያልፈርድም ትክክለኛ ሳኝ ነው። እንዴት ነው ትክክለኛ ሳኝ ሆነ? እዛ ከሄዳ እኮ አባቷ አገኛት ማለት ነው። ህይወቷ ተበላሸ ነው። አባቷ እዚህ መጥቷል። እሱ ከዛ ስትመለስ ድረስ እዛ አዳ። ግን አደይ ነው ከምንም የወዳት ነገር የጎዳት ነገር ባላን በአንተ አላድመተምነ ፍቅርና ቤዛ የራሳቸው ጉዳይ የእነሱ ትኩልና ውሸት ያለመደች መደችም እንደሚመስለን ሁሉም ቢሆን ስቃ ነው የምታልፈው። ልል የተረዳጊች እውነቱማ ማወቅ አለባቸው የአደይ ያንተ ቦታ ስላለችበት። እንግዲህ ውዶች የዛሬ ቪዲዮችን ይህን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁኝ። በጣም ቆንጆና አሪፍ ላይ ነው ማለት ነው። እንግዲህ አደይ ገጠር ገብታለች፣ ገጠር ገብታለች። እንግዲህ መጨረሻው ደግሞ